እኮ በቃ ቅርበኝና ወይ ፀበሉ ዘጅኝ ወይ ቅርታ አርግኝ። በቃ አቱ ዘጅኝ ቅርታ አርግልኝ። በቃ ሰላም ሰላም፣ ውድ ቤተሰቦች እንዳናችሁ ደህና ናቸው? ያለው እግዚአብሔር ይመስገን። መቼም እንደማይታክቱኝ እንደማትሰለችሁ እርግጠኛ ነኝ። እንግዲህ ዛሬም ደግሞ መጥቻለሁ አዩጋ ቅርታ ካረገችልኝ ጸበል ስለፈለግኩኝ ቅርታ ካላረገችልኝ አሁን ጾም ነው፣ እዛ ላይ ደግሞ ጸበል ልገባ ስለሆነ ቅርታ ልጠይቃት መጥቻለሁ። እሺ ካለችኝ ምንድን ነው? በቂም ይዤ ጸበል መግባቱ ስላስጠላኝ እሷ ቅርታ ካረገችልኝ አረገችልኝ፣ ካላረገችው ወይ ደግሞ እሷ ራሱ ብትወስደኝ ጸበል ደስ ይለኛል። ከታረገችኝ እስቲ ተከተሉኝ ድብይሳ እሷም ተሰለቸች። እኮስ ፈርድባት፣ አሰለቸዋ። በእውነት ቤተሰብ በጣም ችላኛለች። እንደውም በጣም እኔ በጣም ባለጌ ነኝ። አልሄድም ከዚህ ዛሬማ የትም አልሄድም ከዚህ በር ላይ ይቅርታ ካላደረገችልኝ እኔ ቀይበሽ የትም አልሄድም ፀበልም አልገባም እዚህ ውሃ ላይ አድራታለሁ እንጂ አልሄድም ከዚህ በቃ ዛሬ የሆነ መፍትሄ ማግኘት አለብኝ እኔ ሰላም አጥቻለሁ በእውነት ቡድ ቤተሰብ በጣም በጣም ከፍቶኛል በእውነት ከእሷ ጋር እንደዚህ መሆነ በጣም እየደበረኝ ስለሆነ እዚሁ ነው የምጠብቃት በቃ አልሄድም ግድብ ቤተሰብ እዚሁ ነው የምጠብቃት። ዛሬ አልደምስ ወስኛለ። በቃ እዚሁ አድራት አለው እንጂ አልደምስ ማን ሳላገኛት ወይ አቆ ቤቱ ደብሮኛል። በእውነት በእውነት በጣም የተሰማኝ እንደማሳዝናት መቼም እርግጠኛ ነኝ። ዛሬ እውነት ያቺ እንኳን የለችም። አቀጣጣ ያሷን አሰዚ ሁሉ ያበቃችኝ። ወይ ከትዳሪ አለንኩ ወይ ከእሷ ካዩ አለንኩ። መሀል ላይ ቀረው። ውድ ቤተሰብ፣ ሁለቱም የሉም። በቃ ቁልፍ ነው የሚሆነው ቤት የፈለገ ነገር ይማታ። ጣም መምርወይ እንደዚህ ሆኜ ልቅር አሁን እኮ ዝም ፀበል መግባት ስላልፈለግኩ ነው። ቤተሰብ ቅርታ እንድታደረግል ሚቻለው እዛም ሰላም አላገኝም፣ ንሳም መግባት አለብኝ ከዛ ለዛ ብዬ ነው። ቅርታ ካረገችልኝ ማለት ነው። ጠብቃታ አለው ዛሬ እንደይምሽ እንጂ ከዚህ ቦታ

ለውጥ ላሳዝንሽ በዚህ እንትን ልትለኝ፣ ማለት ማለት ጸበል መግባት አልፈለጉም። እህቴ እባክሽ ተረች። አዎ ሰው መለሳለሁ፣ የምሬ ነው

እኮኮ ተረጋጋ ነው ማለት ነው። እኮኮ ተረጋጋ። ወይ እንደምጻፈው ትዳር ማለት ምንም በሌላችሁ ሰዓት አብላችሁ ህይወትን ጀመራችሁ። አዎ፣ ዛሬ ግን በሰው ሀገር አንከራታት እቅርብ ብያለሁ። እሺ

ነገርክ በትደራችሁ በጣም እሷም ወሬ ሰምታ ነው እንደተጣራች። የተጣላችኝ እኮ ወሬ ሰምታ ነው እሷም ወሬ በመጠኑ ቢሆን ሙሉ ለሙሉ ባታምኝ የተወሰነ አይደለ ስም የተወሰነ እኮ ታምኝ ነው አይታ ነው ወሬ ሰምታ አይደለም፣ አይታ ባይኔ ነው እኔ ባይኔ ያላየው እኔ ባይኔ ያላየው እሷ እኮ ሴት ስለሆነች ወይ ጓደኛዬ ስለሆነች አይደለም የተደረኩት። ንዴት እኮ ብዙ ነገር ሰው እስከ መግደል ድረስ እኮ ያስደርጋል እኮ ንዴት። ታውቂያለሽ? በቃ ተበሳቸው ተበሳቸው። እሷም ደግሞ አንቺ መሸሸጊያ አደረገችሽ እዚህ ቀጥታ ወደ ቤቷ ብትመጣ ኑሮ መጀመሪያ ሁሉ አይደርስም ነበር። መች መጨረሻ መች መጣች? ቀጥታ ወደ ቤቷ ፀበል ልገባ ስለፈለግ እኮ ነው፣ አንቺን መጥቼ ይቅርታ የምማረግልሽ በቃ በዚሁ በዚሁ ሰዓት ላሳዝንሽ በቃ።

ምን ያደረጋለሁ? ብቻዬን ምን ያደርግልኛል? የሱ አላብሪ ማለት ከእንግዲህ ምረብሽ ነገር፣ ንስሓ ልገባ ነው። ንስሓ ልገባ ነው። ጸበል ልገባ ነው። ከቻልሽ እንደውም ትከታተኝ ደስ ይለኛል፣ ልብሽ ለሰው እንደምትራሪ ግን እውነት አሁን አንተ ተስተካክለህ ከላለህ ብሎ በጣም ያሳለፍኩት ነገር ያደረኩሽን ነገር ሳስበው በጣም በቃ የሚደብር ነገር ነው ያደረኩት። እኔ እንደውም እንደዚህ በቀላሉ ይቅርታ በጣም አትፍቻለሁ ከልብ ከልብ ቅርብ ከልብ ውጭ የድሮ በቃ እንደ ድሮ እንደ ድሮችን ከልብሽ ቅርቤ ከቻልሽ ከሷ ጋር ማዝማሚ ቢያንስ እህትና ወንድም ሆነን እንቀጥላለን። እንደ ድሮችን ባንቀጥልም ገባሽ የድሮ የድሮ ትዝ ካላት ማለት ነው። የልጅነት ጓደኛ ናት።

ውጭ ብለህ ተጠመቅ ከራስ ጋር ተማከር እሷን በጣም አስፈልጋታል ካለችበት ፈልገ ይቅርታ ጠይቃት ነችች አሁን ሻንጣ ይዘህ ቀጥታ ወደ ጸበሉ ሳይሆን እሷን ፈልጋት መጀመሪያ እና በዚሁ ጸበል ለማድረግ እና መጥቼ ቅርታ ጠይቃታለሁ ከልቤ ማለት ነው ገባሽ እ እግዚአብሔር መብራን ሽጥ። እውነት እሺ፣ እሺ። አመሰግናለሁ። መተሽ እንትን ብትይኝ ደስ ይላል። እሺ፣ አመሰግናለሁ። በጣም ትልቅ ይወረደልኝ። እውነት ትልቅ የወረደልኝ። አመሰግናለሁ በጣም